ከናፍ ይህንን አገልግሎት ማገዝ ምትፈልጉ ከጎናችን ንትቆሙ እንፈልጋለን። ጎንደር ላይ መጽሐፍ ቅዱስን ሰጥተን እንመለሳለን። አምቦ ላይ ወንጌል በኦሮምኛ ቋንቋ በደንብ አድርገን የቅዱስ ቤተክርስቲያናችንን ስርአትን በጠበቀ መንገድ እንደ እግዚአብሔር ፍቃድ እናደርጋለን። ከዛ መጽሐፍ ቅዱስ ይዘን እንሄዳለን። ከዛ የመጽሐፍት ሌሎች መጽሐፍት ይዘን እንሄዳለን እና ይህን ነገር ለማድረግ ይህን ነገር ለማድረግ የእናንተ ገዛ እርዳታ ያስፈልገኛል። እኔ ብቻዬን የማደርገው ነገር አይደለም። የእናንተ እገዛ የእናንተ እርዳታ ያስፈልገኛል። ባጭሩ የእናንተ እገዛ የእናንተ እርዳታ ያስፈልገኛል እና በተለይ በተለይ አምቦ ላይ ለማደርገው ፕሮግራም ማለት ነው። እንደምታውቁት አሁን ላይ አንድ በዚህ አጋጣሚ ማስተላለፍ የምንፈልገው አንድ መልእክት፣ ኦሮሚያ አካባቢ ላይ በጣም በርካታ ብርቱ ኦርቶዶክሳውያን ወንድሞች አሉ፣ እህቶች፣ እናቶች፣ አባቶች አሉ በጣም ብርቱ ኦርቶዶክሳውያን እናቶች፣ አባቶች፣ ወንድሞች ያሉበት ሀገር ነው። እኔ ባሌ ነው ተወልጄ ያደኩት እና ግን አሁን ላይ እንደምታዩት ነገሮች ትንሽ ከበድ በሚመስል ሁኔታ ይታያሉ እና ኦሮሚያ ክልል ላይ ሰፊ ስራ መስራት እንዳለብን ነግራችሁ በጣም በአመት ውስጥ በርካታ ሰው ከኦርቶዶክስ ተዋሕዶ ቤተክርስቲያን ይወጣል በአንድም በሌላም ከኦርቶዶክስ ተዋሕዶ ቤተክርስቲያን ይወጣል በአንድም በሌላም ምክንያት ስለዚህ ይህን ነገር ለማስቆም ህዝቡን በሚሰማው ቋንቋ ልናስተምሮ ይገባል። መጽሐፍት ልንሰጠው ይገባል። እንደምታውቁት አሁን ኦሮሚያ ክልል ላይ ጉባኤ ሳዘጋጅ ለአምስተኛ ጊዜ ነው። ኦሮሚያ ክልል ላይ ጉባኤ ሳዘጋጅ አሁን ሱሬ ቴንኪዩ። ጉባኤ ሳዘጋጅ ኦሮሚያ ክልል ላይ ለአምስተኛ ጊዜ ነው። አምቦ አምቦ ጉባኤውን አዘጋጅቼ እንደጨረስኩኝ በቀጣይ በቀጥታ የምሄደው ወደ ጅማ ነው። ቀጣይ ቀጥታ የምሄደው ጅማ አባጅፋር ጅማ ነው የምሄደው ጅማ ነው የምንሄደው አምቦ፣ ጅማ ሁለቱም በተከታታይ እነዚህ እናደረግ እና ጅማ ላይ መጽሐፍ ቅዱስን እንሰጣለን። አምቦ ላይ ጉባኤውን እናዘጋጃለን። አምቦ ላይ ጉባኤውን እናዘጋጃለን። መጽሐፍ ቅዱስን እንሰጣለን። ሌላ አጋዥ መጻሕፍትን እንሰጣለን። ቆንጆ ጉባኤ ሰባኪያን፣ ዘማሪያን አዘጋጅተን ሄደን ትምህርት ወንጌል በስፋት እንዲሰጥ እናደርጋለን። አምቦ ላይ፣ ጎንደር ላይ መጽሐፍ ቅዱስን እንሰጣለን። መቀሌ ላይ መጽሐፍ ቅዱስን እንሰጣለን። እንደገና ጅማ ላይ መጽሐፍ ቅዱስ እንሰጣለን እና አንድ ማስተላለፍ ንፈልገው መልእክት፣ በጣም ሴንሲቲቭ ቦታ ነው። ኦሮሚያ ክልል ሴንሲቲቭ ነው። በጥንቃቄ ልንይዘው፣ የህዝቡን ስነ ልቦና በጣም ልንሰማ፣ ልናዳምጥ፣ ኦሮሚያ ክልል ላይ ያሉ የቤተክርስቲያን አባቶችን ልናከብር፣ ምናምን ግዴታ እያስፈልገናል። እጅ ለእጅ ተያይዘን ልንሰራ ይገባል እጅ ለእጅ ተያይዘን ልንሰራ ይገባል። ኦሮሚያ ክልል ላይ ካሉ ከቤተክርስቲያን አባቶች ጋር ከደብረ አስተዳዳሪዎች፣ ከሀገረ ስብከቱ ጋር እጅ ለእጅ ሆነ ልንሰራ ይገባል። በአፋን ኦሮሞ አርሴሚ እንዴ ነሽ። በአፋን ኦሮሞ ወንጌልን በደንብ አድርገን ልንሰብክ ይገባል። በቃ ከሚባሉ በላይ ወንጌልን በደንብ አድርገን ልንሰብክበት ይገባል። የምሬን ነው የምላችሁ። በጣም በጣም መስራት ያስፈልገናል። እና ሌላኛው ነው በዚህ አጋጣሚ ማስተላለፍ ፈልገው መልእክት እንግዲህ ብፁ አቡነ ሳዊሮስ ብፁ አቡነ ሳዊሮስ የሲኖዶስ ስራ አስኪያጅ ናቸው፣ አይደለ? የሲኖዶስ ስራ አስኪያጅ ናቸው እና አንሳቸው ከኦሮሚያ ክልል የመጡት ኦሮምኛ ቋንቋ በደንብ ይናገራሉ፣ ይችላሉ። ስለዚህ እዛ ክልል ላይ ያሉትን ክፍተቶችን ከእሳቸው ጋር አንድ ላይ ህዝቡን እንደ ህዝቡ አንድ ላይ ፕሮቴስታንቱ ተሻምቶ ሊወስድብን ነው። እኛ ግን እዛ አካባቢ ላይ ያሉት አባቶች ላይ የምናነሳቸው ትችቶች ምናምን ነገር ጥሩ አይደለም። በቃ እንደ አባት ከተሾሙ ቤተክርስቲያን ስልጣን ከሰጠቻቸው እንደ አባት የመቀበል ግዴታ አለብ። አቡነ ሩፋኤልን እና ብፁ አቡነ ሳቢሮስ ላይ ከፍተኛ ትችት ነው ማየው። ከኛ ሳይድ ምን አይነት ትችት፣ ይሄኛ አባት አይመራኝም፣ ይሄ አይመራኝም፣ ይሄ እንደዚህ ያደረገኝም፣ ይሄ ነገር አያዋጣም። ይህ ነገር አያዋጣም። ቤተክርስቲያን አምና ወንበር ላይ ያስቀመጠችውን አባት መተቸት ለእኔ አግባብ ነው ብዬ አላስብም። በተቻለን አቅም ከእነሱ ጋር ተቀራርበን ነው መስራት ያለብን ብዬ ነው የማምነው። ተቀራርበን መስራትን ያለብን በደንብ አድርገን እዛ አካባቢ ላይ ያለውን ክፍተት መምላት ይኖርብናል። ተቀራርቦ መስራትን የመሰለ ነገር የለም እና እኔ አሁን እግዚአብሔር ቢወድና ቢፈቅድ ከነኚህ አባት ጋር የመገናኘት እድሉ ቢኖረኝ ብዬ መርጣለሁ መርጣል ከብፁዕ አቡነ ሳዊሮስ እና ከአቡነ ሩፋኤል እነዚህ ኦሮሚያ ክልል ላይ ካሉ ሊቃነ ጳጳሳት ጋር ምንድን ነው ያለው ነገር እ እንዴት አድርገን ነው ተባብረን ልንሰራ ምንችለው፣ እንዴት ውጤት ልናመጣ ምንችለው? ክልሉ ላይ በጣም በሚሊዮን የሚቆጠሩ ኦርቶዶክስ ያል እና እጅ ለእጅ ተያይዘን ከምንፍቅና ማዕበል ልናወጣቸው ይገባል። ኦኬ። ምንድን ነው የምናያቸው፣ ክፍተቶች ምንድን ናቸው? ተቀራርቦ መስራትን የመሰለ ነገር የለም እና ይህንን ለውጥ ለማምጣት የእናንተ እገዛ ያስፈልገናል። እምላችሁ ቦታው በጣም ሴንሲቲቭ ቦታ ነው። ብዙ ስራ ይጠይቃል፣ ብዙ ስራ ይጠይቃል፣ ብዙ ኢንቨስትመንት ይጠይቃል እና ትዕግስተኝነትን ይጠይቃል ብዬ አስባለሁ። እግዚአብሔር ቢፈቅድና ቢወድ የተወሰናችሁ ሰዎች እንድታገዙ እፈልጋለሁ። አሁን እኔ እንደ ኦሮሚያ ክልል ተወላጅ እንደ አንድ ወጣት የማስበው ነገር ምንድን ነው? እዛ ያሉት አባቶች እና እዛ ያለው አማኝ ምን ይፈልጋል? መጽሐፍትን ይፈልጋል። በኦሮምኛ የሚያስተምሩትን መምህራንን ይፈልጋል። ኦኬ፣ እኝንኝን ይፈልጋል። እኝንኝን ይፈልጋል። እኝንኝን የሚፈልግ ከሆነ እኛ በመጀመሪያ ደረጃ ልናደርገው የምንችለው ነገር ምንድን ነው ማለት ነው ጉባኤ ማዘጋጀት ይሆናል። አምቦ ላይ ጉባኤ ለማዘጋጀት የመምራችን ብሬ ያለ ከእሱ ጋር በዝግጅት ላይ ያለ ነው። መጽሐፍትን እና መጽሐፍ ቅዱስን ቦታ ላይ ይዘን እንሄዳለን። የእናንተ ድጋፊ ያስፈልገን። ካልተነጋገርን ክፍተቶችን ካልሞላን በቅርበት እየሄድን ማናናገራቸው ከሆነ ገፍተን ለገፊ ነው የምንሰጠው እና እድሉን ጊዜውን መጠቀም ይኖርብናል። ለውጥ ልናመጣ ይገባል። እዛ አካባቢ ላይ በደንብ በኃይል የኦርቶዶክሳዊነትን ትምህርት አሁን፣ ለምሳሌ ብዙ ሰው አለ፣ ብሬኖች ተደርጓል። ኦርቶዶክስ የአማራ ነው የሚል ታርጋል አይደለም። አደለም ኦርቶዶክስ የአማራም አይደለም የኦሮሞም አይደለም የትግሬም አይደለም የደቡብ የማንም አይደለም። የክርስቶስ ኢየሱስ ቤተክርስቲያን። ሕዝቡ ግን እንደ ሕዝብ በሚሰማው ቋንቋ መማር፣ በሚሰማው ቋንቋ መጽሐፍን ማግኘት ግን ግዴታ የኛ ግዴታ ነው፣ የሕዝቡ ደግሞ የመብት ጥያቄ ነው፣ በምንሰማው ቋንቋ እንማር በእኛ አባት ንመራ ይሄ የመብት ጥያቄ ነው። ኦርቶዶክስ የክርስቶስ ኢየሱስ ናት። የአንድ ብሔር የአንድ ግለሰብ ምናምን አይደለችም። ከብሔር ጥላቻ ሁላችሁም ነፃ ልትወጡ ይገባል። ነፃ ልትወጡ ይገባል። ቤተ ክርስቲያናችን ባለቤቷ ሰማያዊ አምላክ ጌታ ኢየሱስ ክርስቶስና ኢየሱስ ብቻ ነው። በቃ አለቀ። ከዛ ውጭ ክርስትና የአማራ አይደለም የኦሮሞ ሌላ አይደለም። ኦሮሚያ ክልል የሚሰበከው ወንጌል አማራ ክልል የሚሰበከው ወንጌል ያው የክርስቶስ ኢየሱስ ወንጌል፣ በዚህ ልንስማማና ልናምን ይገባል። ኦኬ እዚህ የኦሮሚያ ክልል ላይ ሌላ፣ አማራ ክልል ላይ ሌላ፣ ትግራይ ክልል ላይ ሌላ፣ ደቡብ ክልል ላይ ሌላ የሚሰበክ ክርስቶስ ኢየሱስ የለም። ሰማያዊት ቤተክርስቲያን ናት። ኦሮሚያ ክልል ላይ ያለችው ቤተክርስቲያን አማራ ክልል ካለው ቤተክርስቲያን ጋር ልዩነት የላቸው፣ አንድ ናት። በአንድ ሲኖዶስ የምትመራ ናት። እና ሁሉንም አባት ስንቀበል ያለ ብሔር፣ ያለ ዘር፣ ያለ ቀለም መሆን አለበት። አማራ ክልል ላይ ያሉ ቤተክርስቲያን አባቶችን ስንቀበልና ኦሮሚያ ክልል ላይ ያሉ ቤተክርስቲያን አባቶችን ስንቀበል የሚሻክካን ከሆነ ይሄ ልክ አይደለም። የሆነ ውስጣችንን የሚጎረበጣን ከሆነ አሁን ልክ አይደለም። ስህተት እንኳን ብንመለከት ስህተቱን የሚያርም ቅዱስ ሲኖዶስ አለ። ቅዱስ ሲኖዶስ ያንን ያስተካክላል። የኦሮሚያ ክልል አባት የኦሮሞ አባቶች ወንበር ላይ ሲቀመጡ የሚደብረን ከሆነና ከአማራ የመጡ አባቶች ወንበር ላይ ሲቀመጡ የሚደብረን ከሆነ ደስ የሚለን ከሆነ ኖርማል አይደለም ማለት፣ እኛ ራሱ ችግር አለብን ማለት ነው። ብሄር አይደለም፣ ቦታው ላይ የሚያስቀምጥ መንፈስ ቅዱስ ነው መርጦ ቦታው ላይ የሚያስቀምጠው። ኦኬ፣ ብሄር አይደለም፣ ወንበሩ ላይ የሚያስቀምጥ መንፈስ ቅዱስ ነው ጉባኤው ነው መርጦ እዛ ቦታ ላይ የሚያስቀምጥ እና ከእንደነዚህ አይነት ድርጊቶች ልንቆጠብ ይገባል። በዚህ አሰራር ላይ ወንጌልን በአፋን ኦሮሞ ለህዝቡ ማድረስ ማሰማት አለብን ወንጌል መሰበክ አለበት የምትሉ የትኞቹም ደጋግ ኦርቶዶክሳውያን ብሔር፣ ቀለም ሳትለዩ ኦርቶዶክስ አንዲት ናት። የክርስቶስ ቤተክርስቲያን ናት። ሰማያዊት ናት። በአለም ዙሪያ ያለችው ይህች ቤተክርስቲያን አንዲት ቤተክርስቲያን ናት። በዚህ ቤተክርስቲያን ውስጥ ነው ህብረት የምናደርገው የምትሉ ሰዎች ሁሉ ከጎኔ እንደምትቆሙ እስኪ ያሳዩኛውን አለን እንድትሉ ይፈልጋሉ። እስኪ ብሔር ቀለም፣ ዘር ሳታዩ ወንጌል በቋንቋ ለሁሉም መድረስ አለበት የምትሉ ልባችሁ በክርስቶስ ያረፈ ኦርቶዶክሳውያን አለው በሉኝ እስኪ አለን። ይሄን ጉባኤ ታዘጋጀዋለህ ከጎንህነን መጽሐፍ ቅዱስንም ታድላለህ የምትሉ ብርቱ ልበቀና የሆናችሁ ብቻ ኦርቶዶክሳውያን ይፈልጋሉ። ሰዓት ላይ በቅርብ ስለሆነ ይሄን ነገር እግዚአብሔር ያኖራችሁ። ከዚህ ፊትም ማሳፍራችሁን አታውቁም። በጣም ለአምስተኛ ጊዜ ይመስለኛል አል ብርሃን ጉባኤ ስናዘጋጅ ኦሮሚያ ክልል ሁሌም ከጎናችን ናችሁ። ብሔር ቀለም ሰዓት ለዩ በጣም በጣም ነው የሚገርመኝ ነገራችሁ። በርካታ በዓለም ውጭ ያሉ የአማራ ክልል ልጆች፣ የትግራይ ተወላጆች፣ የደቡብ ተወላጆች፣ የኦሮሚያ ተወላጆች ኦሮሚያ ላይ ጉባኤ ላዘጋጅ ስል በጣም ይፈጥናሉ። የአማራ ክልል ልጆች ምናምን እጃቸውን በጣም በብዙ ዘርግተዋል። በቃ ይሄ ወንጌል ብረ መሰበ ካለበት ምናምን ምናምን ከሚለው ሀሳብ አንፃርና በቅርብ በቅር የሰራዊት ጌታ ሉላ አምላክ እግዚአብሔር ቢፈቅድልን ክፍተቶችን እያጠበብን ስራዎችን እየሰራን የኦርቶዶክስን አንድነት እያሳየን የብሔርተኝነትን ከመሀል እያስወጣን ለእኛ አይመለከተንም። እኛ ሰማያዊ መንግስት ለማገልገል የመጣ ነው። ሀገራችን በሰማይ ነው። በምድር የምንጣላበት የምንሻማበት ነገር የለም። ቤተክርስቲያን የትም ቦታ አንዲት ናት። ቤተ ክርስቲያን የትም ቦታ አንዲትና አንዲት ናት። የምንሻማበት የምንጣላበት ምንም የምንልበት ምንም ምክንያት እንደሌለ አስረግጬ ልነግራችሁ እወዳለሁ። በዚህ አገልግሎት ላይ ደግሞ አብራችሁ እንደምትቆሙ እኔ በጣም ባለሙሉ ተስፋ ነኝ። ከሆነ ፕሮግራም ውጥቼ ነዋል ይህን መልእክት ያስተላለፍኩላችሁ ያለሁት ግዴታ ስለሆነ በቅርብ ቀኑን ወስነን እንነግራችኋለን። ወንድማችን ብሬ አለ እኔ ያለው በጋራ የምናዘጋጀውን መጽሐፍ ቅዱስ እንሰጣለን። በአፋን ኦሮሞ የተጻፈ መጽሐፍት አለ፣ እሱን እንሰጣለን። ወንጌል በደንብ ይሰበካል። በአፋን ኦሮሞ ዘማሪያን ይዘን እንሄዳለን። ኦርቶዶክስ የአንድ ብሄር ሳይሆን ኦርቶዶክስ የሁሉም እንደሆነች አሳይተን እንመጣለን። እዛ አካባቢ ላይም ደግሞ ተወዳጅ የሆኑ የአምቦ ኦርቶዶክሳውያን ወንድሞቻችን ደግሞ እጃቸውን ዘርግተው እንደሚቀበሉ ምንም ጥርጥር የለኝ። ምክንያቱም ኦሮሞ እንግዳ ተቀባይ ደግ ህዝብ ነው። ውሃ ሲባል ወተት የሚሰጥ ህዝብ ነው፣ እናውቀዋለን። ደጋግ ማህበረሰብ ያለበት ኦኬ። ቁጭ ሳይል ቆሞ የሚያበላ ህዝብ ነው ያለው። በቃ ለዛ እንደዚህ አይነት አቀባበል እንደሚያደርጉልን በጣም ባለሙሉ ተስፋ ነ ልክ አማራ ክልል የሄድን ሰዓት ላይ የገጠመንም ያው ነው። ህዝቡ ቅን ነው። እንደዛ እንደሚያደርግ በጣም ምንም ጥርጥር የለኝም ሰፊው የኦሮሞ ህዝብ በተለይ አምቦ ላይ የሚኖሩት ኦርቶዶክሳውያን በቅንነት እንደሚሰሙንና እንደሚቀበሉን እጃቸውን ዘርግተው እንደሚቀበሉን በለሙሉ ተስፋ ነ። እዛ አካባቢም ወዳጆች አሉን እና ቀኑ ደርሶ እዛ ሄደን ያንን ጉባኤ እስከምናከናውን ድረስ በተስፋ ነው የምጠብቀው። የሚታዩትን ክፍተቶች በእኔ በእናንተ አቅም የሚሞሉ ከሆነ እንሞላቸው። አላማችን አላማችን ነብሳትን ለክርስቶስ ኢየሱስ መማረግ። አልተሰራበትም፣ አልተነገረበትም፣ ክፍተት አለበት ብለን የምናስበውን እያንዳንዱ ነገር መዝጋት መዝጋት። ብርቱ ኦርቶዶክሳውያን አሉ፣ በሁለት በኩል የተሳሉ፣ በአማርኛም በኦሮምኛም በደንብ የሚያስተምሩ፣ ፍትፍት አድርገው የሚያስረዱ ነገረ ክርስቶስ፣ ነገረ ማርያም፣ ነገረ ድነትን። ስለዚህ የኦርቶዶክሳዊ የመዳን ትምህርትን ፍትፍት አድርገን ለሶስት ተከታታይ ቀናቶች እዛች ምድር ላይ እናስተምራለን። በአፋን ኦሮሞ መጽሐፍቶችን እንሰጣለን፣ መጽሐፍ ቅዱስ እናድላለን። ወእግዚአብሔር ቢወድና ቢፈቅድ ደግሞ ከቤተክርስቲያን አባቶች ከታላቅ ቤተክርስቲያን አባቶች ጋር መቼና በምን አይነት ሁኔታ የአፋን ኦሮሞ መጽሐፍ ቅዱስ ሰማንያ አሐዱ ተተርጉሞ ለህዝቡ መቼ እንደሚደርስ ጥያቄያችንን በዚህ አጋጣሚ እናቀርባለን ማለት ነው። እናቀርባለን ምክንያቱም መተርጎም ስላለበት መተርጎም ስላለበት ለህዝቡ በፍጥነት መድረስ ስላለበት ያንን ነገር ለማድረግ የበኩላችን እንጫወታለን። መገፋፋት እናቁም። ከአባቶች ጋር ሰጣ ገባ፣ ይሄ አባት አይመራኝም፣ ይሄ አባት ይመራኝ ይመራኛል ምናምን የሚሉትን ጨዋታዎችን እናቁም። በአባቶች የሚሰሩ ቀልድ ይበሉ ምን ይብሉ በጣም የሚያስጠሉ ነገሮችን አቁሙ። በተቻለን አቅም ስራ ላይ ትኩረት እናደርግ። አቡነ በርገድ ምናምን ምናምን ለምን እንደዚህ አባቶችን ለምን አሰልፈ እንሰጣለን? ቅዱስ ሲኖዶስ አምኖ ወንበር ላይ ያስቀመጠውን ሰው አንተ ለምን ትዘልፋለ? እንደዛ ከሆነ መራራቅ የፈጥረው እንጂ በፍጹም መቀራረብን ልንፈጥር አንችልም። መቀራረብን በምንም አይነት ሁኔታ መቀራረብን የምንፈጥረው ምንድን ነው? ክፍተቱ እስኬቱ ጋር ነው። እንዴት አብረን መስራት እንችላል? እንዴት አብረን መቀጥ ወጣቱ በምን መንገድ እዚህ ነገር ላይ ሊሳተፍ ይችላል? ለእኔ የታየኝ ለነሱ ለነሱ የታያቸው ለኛ፣ እጅ ለእጅ ከተያያዝን እመኑኝ፣ አሰፍስፎ የመጣው የፕሮቴስታንት ኃይል እና የሙስሊሙ ኃይል በኦሮሚያ ክልል ላይ ያለውን አማኙን አይዘርፍብንም። ጥንቃቄ የሚፈልግ ቦታ ስለሆነ ወጣቱ ላይ መስራት ያስፈልጋል። ወንጌል ላይ መስራት ያስፈልጋል። እናንተ ደግሞ ሀምሳ ሎሚ ለአንድ ሰው ሸክም ነው፣ ለሀምሳ ሰው ደግሞ ጌጥ ነው እንደተባለ፣ ለእናንተ አይከብዳችሁም ይህንን ለእኛ ማድረግ ማገዝ እና ያንን እናደርጋለን። ብሬ የምትጨምረው ነገር ካለ ጨምር። ማታ ተመልሼ ይገባለሁ። ቪዲዮ ለቅቄላችኋለሁ። አካውንቴ እንዲንቀሳቀስ ሰሞኑን በተከታታይ ይገባበታለሁ። ማማዬ እንኳን ደህና መጣሽ። የናንተን ሀሳብ ልስማ እና ፕሮግራም ላይ ስለሆንኩኝ ይመለሳሉ። እሺ እንዴት ነህ ወንድማችን? ሰላም ነው። ማማዬ እንዴት ነሽ? እንግዲህ ከታችም ያላችሁ ሰዎች ሁላችሁም ሰላም ብያለሁ። አምሮብሃል ብሮስኪ። እና ባይዜ ምናልባት እኔ የተወሰነ ነገር ማለት ፈለግ ኮሜንቶችን እያነበኩ ነበር። እና የመጀመሪያው ነገር አሁን እኛ የምንጨነቀው የምናወራው ወይም እኔም ልደትም እንግዲህ ከሚዲያ ውጭ ባለው ጊዜ ቁጭ ብለን የምናወራባቸው ጉዳዮችም እንዴት አድርገን የሆነ ማለት በዘመናችን ከተሰጠን ነገር እንዴት አድርገን የምንችላትን ጠጠር እንወርውር ነው እንጂ፣ አሁን የሰዎች ድካም አይመለከተን አይመለከተን። ምን ሴንስ የደከሙ ሰዎች ይኖራሉ፣ የበደሉ ሰዎች ይኖራሉ። ለእያንዳንዱ በክርስቶስ የፍርድ ወንበር ፊት ስለሚቆም እሱን መልሱን ለማን ይሰጣል? ለክርስቶስ ኢየሱስ መልሱን ይሰጣል። እኛ አሁን እኛ ምን ሰርተናል? በዘመናችን ምን አድርገናል? እንደ አንድ ኦርቶዶክሳዊ ምን አድርገናል? ለምሳሌ ልደት ምን አድርጓል? ብራኑ ምን አድርጓል? ማማ ምን አድርጋለች? ሁሉም ሰው ራሱ ሊጠየቅ የሚገባ እሱ ነው። ከዚያ ውጭ ግን እኛ የአባቶችን በደል የመግለጥ ስልጣን የለን ባይዙ ይሄንን ደግሞ ወደኋላ ሄዳችሁ የሰከረው አባታቸውን ነውር ገልጦ የሳቀው ሰው ምን እንደሆነ መጽሐፍ ቅዱሱ የሚናገረው ወደኋላ ተመልሳችሁ አንብቦት ታሪኮ ስለዚህ ምንድን ነው የምናደርገው እኛ አሁን? ብዙ ፉክር አለ፣ ብዙ ስራ አለ። ሶስት ኃይሎች አሉ ኦሮሚያ ላይ የሚሰሩ ሶስት ኃይሎች ተደራጅተው የሚሰሩ ኃይሎች አሉ። በምንፍቅናው ሳይድ አለ በጣም የሚሰራበት በእስልምና ሳይድ አለ በጣም በኃይል ያውም ደግሞ ዶሚኔት ያደርጉበት አካባቢ ላይ በጉልበትም ጭምር ማለት ነው። ከዛ ደግሞ የፖለቲካ ኃይል ደግሞ አለ፣ ኦርቶዶክሳዊነትን የሚገፋ ማለት ነው። ስለዚህ እነዚህን ነገሮች መቋቋምና እነዚህን ነገሮች ደግሞ መሬት እንዳይይዙ ማድረግ የምንችለው እና ልከኛ ኦርቶዶክሳዊነትን ተቀብለን እንዳደግን የሚመጣው ትውልድ በኦርቶዶክሳዊነቱ እንዲያድግ ምንድነው ማድረግ ያለብን? ምንችለውን ያህል መስራት ያለብን። ለዚያ እናንተም በምትችሉት ነገር ማገዝ፣ ሁሉም ሰው የየራሱን በተሰጠው ጸጋ ማገዝ ነው። ለምሳሌ የመስበክ ጸጋ ያለው አለ፣ የማስተማር ጸጋ ያለው አለ፣ የመምከር ጸጋ ያለው አለ፣ የመገንባት ጸጋ ያለው አለ፣ በገንዘብ በአስራት በኩራት የማገዝ ጸጋ ያለው አለ። እያንዳንዱ ሰው የየራሱ ጸጋ አለው። ባላችሁ ጸጋ እንዴት እናግዝ ባይዞ በዚህ ብቻ እኮ አይደለም። ባላችሁበት ቦታ መሆናችሁ እንዴት ቤተክርስቲያንን ላግዝ በተለይ በተለይ አሁን ከምንወጣለን መሰላችሁ ቢቻል እንደ ፍላጎት ህንፃ ከመገንባት እንወጣና ነፍሳትን ብቻ ወደ ማጽናት የምንመለስ በቃ የስላሴን ህንፃ አምነው የተጠመቁትን በተለያየ መንገድ የሚጠለፉ በጣም ብዙ ብዙ ብዙ አለ። አሁን ልደት ጫፉን አንስቶላችሁ ያለፉ ለምሳሌ ኦሮሞነትን ከኦርቶዶክስነት ለመነጠል የሚካሄደው በጣም ሰፊ ሰፊ ነገር ነው። ልክ ማለት ብዙ ጥናቶችን ምናልባት ወደፊት የሚወጡ ታዩአቸዋላችሁ። ምናልባት ፖድካስቶችም አሉ ጭምር የሚወጡ ማለት ነው። በጣም የሚያስጠላ በጣም የሚያስጠላ ስራ አለ፣ መሬት ረቅጦ እየተሰራ ያለ፣ በማን ሳይድ፣ በሌሎቹ ሳይድ እኛ አስቁጭ ብለን አባቶችን ከአባቶች እያወዳደርን አባቶችን ከአባቶች እንትን እያበላለጥን ቁጭ ብለን ስንለያይ ስንከፋፈል እዛ ጋር እዚህ ጋር ስንላለን፣ የቀደሙት አባቶቻችን ግን ይችን ቤተ ክርስቲያን ዛሬ ላለችበት ያደረሱልን ዋጋ ከፍለውበት በፍቅር በአንድነት ብቻ ሆነው በጸሎትና በእምነትና በእውነት ነውና፣ ስለዚህ እኛም ምንችለውን ነገር የምንችለውን ጠጠር እያዋጣን የምንችለውን ነገር እያዋጣን እያደረግን ቤተክርስቲያናችንን ለሚመጣው ትውልድ ኦርቶዶክሳዊነትን ለሚመጣው ትውልድ ማሻገር ነው። ለምሳሌ ከዚህ ቀደም እዚሁ ቲክቶክ ላይ ካሉ ወንድሞቻችን ጋር አንድ ላይ ሆነን እኔ ያዘጋጀሁት መጽሐፍ ነበረ። አስር ሺህ መጽሐፍ ኦሮሚያ ውስጥ አድለናል። የጥይት ተኩስ ድምፅ በሚሰማባቸው ምድሮች ሁሉ እያለፍን እግዚአብሔር ረድቶን አድርሰናል። በጣም ብዙዎች ደስተኞች ናቸው። በጣም ብዙዎች ቀላል አይደለም። ስለዚህ ጠጠር የጣልን እንለፍ ነውና ሁላችሁም በዚያ ልኬት እያሰባችሁ ምንችለውን ያህል ለሰዎች እናድረስ ለሰዎች እናድረስ። ለምሳሌ እንዳልኳችሁ አስር ሺህ መጽሐፍ ኡጋን ይሰከነ ኦሮሚያ ላይ አሰራጭተናል። አስር ሺህ መጽሐፍ ማለት በነፃ ያውም ደግሞ ለት አዛሄል ለምሳሌ ማማ ይው እዚጋ የምታሳያችሁ ማለት ነው በኦሮምኛ ሆነ የመጽሐፍ በአማርኛም በኦሮምኛም የተዘጋጀው በአማርኛም ከልደት ጋር ሆነን በኦሮምኛውም ኦሮሚያ ውስጥ ራሱ በጣም ብዙ ቦታ ላይ አድለናል። እግዚአብሔር በሚያውቀው በነፃ ማለት ነው፣ ከእናንተው ጋር በመሆን ማለት ነው። ልክ እንደዚህ የተከራየ ጭንቅላት ሌሎች መጽሐፍቶችም ነበሩ። ሶ ምንችለውን ያህል እየጣልን እየሰራን እየሰራን እየሰራን እናልፋለን። ኦርቶዶክሳዊነት በደንብ ከፍ ብሎ የሚያብብበት ይሆናል። የውስጥ ችግሮቻችንን ቁጭ ብለን እንፈታቸዋለን። ለምሳሌ ልደት፣ ይሄ ይሄ ችግር አንተ ጋር አለ እኔ እናልለት ነው የምናወራው። ቤተሰቦች ነና ወንድሞች ነን፣ ሌላ አይመለከተውም። ስለዚህ ምንችለውን ብቻ እየሰራን እናልፋለን። ቴንክዩ ብሮስኪ እዚህ ጉባኤ ላይ ሆኜ ነው እዚህ ፕሮግራም ላይ መጥቼ ነው በጣም ይቅርታ። ስለዚህ እዚህ ነገር ላይ በደንብ እንዘጋጅ በአፋን ኦሮሞ መስራት እና ስንሄድ ቦታው ላይ ዘጠና አምስት ፐርሰንት የምንሰብከው በኦሮምኛ ይሆናል ማለት ነው። ዘጠና አምስት ፐርሰንት። እኔም ፕሮግራሙን አዘጋጅ የሚቀላቀል ከሆነ አስቆማለሁ። ዘጠና አምስት ፐርሰንት በአፋን ኦሮሞ እና በአፋን ኦሮሞ ብቻ እንዲነገር ጉባኤው ላይ በቃ አለቀ። እንደዛ አድርገን የቤተ ክርስቲያናችን ልዕልናና ከፍታ የክርስቶስን ማዳን ኃይል በደንብ አድርገን እናሳያለን። ኦርቶዶክሳዊነት ማለት ሁሉን አቀፍ የአንድ ብሔር ሳይሆን የክርስቶስ ኢየሱስ እንደሆነች እናሳያለን። ኦኬ፣ ያንን ለማድረግ እግዚአብሔር አምላክ ይረዳናል። በተከታታይ ላይቭ እገባለው። ለጉባኤ የሚያስፈልገን የገቢ ማሰባሰቢያ እናደርጋለን። ቦታው ላይ እንሄዳለን። ወንጌል ይሰበካል። መጽሐፍ ቅዱስ እንሰጣለን። ዶጋን ይሰከ እውነቱ ይሄ ነው የሚለውን አዛሄል እነዚህ መጽሐፍቶች ይዘን እንሄዳለን። ለዛ ፕሮግራም ላይ ሆኜ በመሀል አቋርጬ ወጥቼ ነው ይህን ነገር እያስተላለፍኩላችሁ ያላችሁት፣ እየተጠራው ነው ያለሁት ለዛ ይህ እናደርጋለን። ማማዬ የምትዩ ወጣጠር ያለ ሀሳብ ካለ እሱን እንስማ። ካልሆነ አካውንቴ እንዲንቀሳቀስ ናና ማኑኤል በሚለው በጣም መጅግ ተወዳጅ በሆነ ዝማሬ መዝሙ ሰርችላችኋለ። ኮፒሊንግ ዲዩቲ ሼር እያደረጋችሁ አካውንቴ እንዲያንሰራራ አድርጉልኝ። ማማዬ አንቺን ልስማና እንጨርሳለን ፕሮግራማችን ዘጋለ፣ ልደት ሻ እንዴት ናችሁ? ሰላም ብያለውኝ። እኔ እንኳን ሀሳብ አልሰጥም። ያው የት ነው የምትሄዱት? ሶስት ቀን ይህን መጽሐፍ አንዴ፣ ስለዚህ መጽሐፍ የሆነ ነገር እላለው ብቻ። ግን የት ነው የምትሄዱት? ሶስት ቀን ነው። እግዚአብሔር ቢረዳን አምቦ ነው ጉባኤ የምናዘጋጀው እንደ እግዚአብሔር ፈቃድ እግዚአብሔር ይርዳችሁ። ይሄ መጽሐፍ ባይዘዌ አሁን ብሬ የተናገረውን ነገር በሙሉ እዚህ መጽሐፍ በጣም አነቃቂ መጽሐፍ ነው። ኦርቶዶክሳውያን በሙሉ ልትይዙት የሚገባ ወጣቱ ምን ማድረግ አለበት፣ ቤተክርስቲያን በምን ላይ መንቀሳቀስ አለባት የሚለውን ነገር በጣም የሚያውጠነጥን ስለሆነ ግዙና አንብቡት እና ይሄን መጽሐፍ ብታድሉ ደስ ይለኛል። የምር እኔ በጣም ተመስጬ ስላነበብኩት ማለት ነው። እና ይሄን ነው ማለት የምፈልገው። ጨርሻለሁ። ይሄንን መጽሐፍ ይዘን ሄዳል፣ ሁለቱን መጽሐፍ ይዘን ሄዳለን። ቦታው ላይ ከእናንተ የሚጠበቀውን ነገር ደግሞ ታደርጋላችሁ። በምንችልበት አቅም እንደርሳለን፣ ማስታወቂያዎች እንሰራለን፣ የድጋፍ ማሰባሰቢያዎች እናደርጋለን፣ ከጎን እንደምትቆሙ ምንም ጥርጥር የለኝም። እኔ በአንድ ኦርቶዶክሳዊ ተጠራጥሬ ሶሪ፣ ልደት ለምሳሌ እዚህ ቦታ ላይ ተነጋግረው ማለት ነው እዚህ ቦታ ላይ ይዘጋጅልን የሚሉ አካሎች ሊያናግሩን ይችላሉ ማለት ተነጋግረው ለምሳሌ የሆነን ቦታ ላይ ያሉ ሰዎች እዚህ ቦታ ላይ ያዘጋጁልን ብለው የሚያስፈልገውን ነገር ማድረግ ይችላሉ ማለት ነው። እሱንም በዚህ አጋጣሚ ለማለት ነው። እናደርጋለን። የእናንተንም የሕዝብ ቁጥር ለአሁኑ አድርገን በቀጣይን እናደርጋለን። እንትን ይልብናል። እንደዛ ከሆነ ይለጠጣል። አንዱን ደርሰን አንዱን ማድረግ አንችልም። በወሰንበት ቦታ ላይ ፀንተን ጉባኤው እናከናውናለን። ነገሮችን እያጠራ እንደዛ እናደርጋለን። ሰላም ክርስቶስ ከእኔም ከእናንተ ጋር ይሁን። ሰላም ሁሉም ማታ በስፋት እናወራለን።